እንዴት አላችሁ ወዳጆቼ እንዴት ከርማችሁ እንዴት ሰንበታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል እንደተለመደ በአዲስ የምግብ ስራ ዛሬ ይዤላችሁ የመጣሁት ቆንጆ የጾም ምግብ ነው ስፒናሽ በራይዝ ነው ስለዚህ እሱን እንዴት እንደምናዘጋጀ አብረን እናያለን አብራችሁ ዛሬ ለማዘጋጀው ምግብ የሚያስረገኝ ግብአት እዚህ ጋር አስቀምጫለሁኝ ያው ስፒናሽ በራይዝ እንደመሆኑ መጠን ዋናው ግብአታችን ስፒናችና ራይዝ ነው ይታያችኋል ራይዛችን እኔ አነስ ያለ ራይዝ የሚያዘጋጀሁት። ከዛ እንግዲህ ለመቀመሚያ ጨው አለን ዘይት አለን። ቆንጆ በርበሬ፣ ቲማቲም፣ ሎሚ፣ ፍሬሽ ነጭ ሽንኩርት፣ ቀይ ሽንኩርት እና እዚህ ጋር ዲል አዘጋጅቻለሁ። ዲሉን የማታገኙ ሰዎች የእንስራል ዝርያ ነው ዲል፣ እንስራል መጠቀም ትችላላችሁ። እንስላሉን የማትፈልጉ የማታገኙ ደግሞ ሰዎች እናንተ የእኔ ቤተሰብ ወይም እኔ ይጥመኛል፣ ይስማማኛል የምትሉትን ማንኛውም አይነት ጣዕም ያለው ቁጠል መጨመር ትችላላችሁ። ምንም አለመጨመርም ትችላላችሁ። ብረት ድስታችንን ጥደን ትንሽ ጋል ሲልልን እንደዚህ ዘይት እናደርጋለን። ከዛ በመቀጠል ሽንኩርታችን የከተፍነው እናደርጋለን ጠበስ ጠበስ እናደርገዋለን። ከዛ ይታያችኋል ትንሽ ጠበስ ጠበስ እንዳረኩት ራይዙን አጥቤ እጨምራለሁ እንደዚህ አጥልዬ። ይህም የሚያገለግለው ራይዙ በኋላ ላይ እንዳይጠባበቅ ይረዳል። በዘይ ከጠበሰ አብሮት ከሽቡቱ ጋር የምንጠብሰው ሩዙን ያጠብንበት ውሃ ተኖ አልቆ ሩዙ ራሱ መጠበሱ ያስታውቃል እንደ እንደት ነው ማማሰያችሁ ላይ ራሱ ያስታውቃችኋል፣ የተጠበሰ መሆኑ ይቀላል ሲማሰል። ውሃ እንዳለው ሩዝ ክብድ አይላችሁም። አሁን የዚህን ጊዜ ይበቀዋል። ሌላ ደግሞ ከለር እንዳይዝብኝ፣ አሁን ቲማቲሙን ቅድም ያሳየኋችሁን ልጬ ከትፍያ እንደዚህ እጨምራለሁ። ከቲማቲሙ ጋር ደግሞ አብሮ እስከሚቁላላ ድረስ እኔ ደግሞ እስፒናሽን አዘጋጃለሁ። ሳይቻው ልክ በእንደዚህ አይነት ሁኔታ ከተቆላላ በኋላ ማአት ሰዓት እንዲጥብስ ሳናረጋው ትንሽ ነው እሳት፣ መታ መታ እናረገዋለን። ከዛ በኋላ እዚህ ጋር ያዘጋጀቱን ስፒናች እጨምረዋለሁ። ገርደፍ ገርደፍ ነው የማርገው። ትንንሽ ቅጠል እኮ ነው። እንደውም እናንተ ያላችሁ ቤቢ ስፒናች ከሆነ አለ መክተፍ ትችላላችሁ። ከዛ እሳቱን ቀንሳችሁ ስታማስሉት ይወርዳል እራሱ እንዳያርባችሁ ግን እሳቱን በጣም መቀነስ መቻል አለባችሁ። ስፒናቹን ፋታ እንዲያገኝ ውሃውን እንዲያወጣ ከውስጡ። አለበለዛ ያርባችኋል። የስፒናቹ ውሃ ሳይወጣ ብረዱስ ውስጥ ያለው የቲማቲም ውሃ ያልቅና ያርባችኋል። ያ ጊዜ ያገኛል ስፒናች ውሃውን ሲያወጣ ኩምሽሽ እያለ እየወረደ እየወረደ ይሄዳል። ከዛ የቀረንን ስፒናች እንደዚህ እንጨምራለን። እየወረደ እየወረደ ሲሄድ ሁሉንም ጨምረን እንጨርሳለን። አሁን ጨረስኩ። ስፒናችሁን ቀስ ብዬ እንደዚህ እንዲወርድ አረገውና ከዛ ምን አረጋለሁ መሰላችሁ? እዚህ ጋር ቅድም ያያችሁት ሎሚ ያለ የሎሚውን ቃና እንደዚህ አድርጌ ጨምረዋለሁ። ከላይ ከላይ ቢጫ ቢጫውን ብቻ ነጩን አልፈቀፈቀውም ስለሚመር። ከዛ መጨረሻ ላይ ደግሞ ውሃውን ጭምቅ አርጌ ጁስን ስጨምረው በጣም ደስ የሚል ቃና ያለው ይሆናል። ይሄ ልጣጩ ከላይ በበለጠ ቃናው ያለው ልጣጩ ላይ ነው፣ መጎምዘዙ ነው። ውስጡ ያለው ጁሱ ይጎመዝዛል እንጂ ይሄ ሎሚ ሎሚ የሚለው ቃል አልገባችኋልም፣ እላችሁ እሱ ያለው እዚህ ልጣጩ ላይ ነው። ስለዚህ በእንደዚህ አይነት መልኩ ጠቅጥቄ ይጨምርበታለሁ። አለማረሩ እንደዚህ አርጌ ካረጋገጥኩ በኋላ እከድነዋለሁ። አሁን ኩምሽሽ ይላል ታያችኋል። አሁን እንዴ ኩምሽሽ እንዳለ ይታያችኋል። አሁን እኛ ብዙ ሩዝ ስለማንፈልግ ነው። እናንተ የምትፈልጉ ከሆነ የምትፈልጉት ያክል ሩዝ ከዚህ የበለጠ ሩዝ መጨመር ትችላላችሁ። ግን ያው እኔ ብዙ ሩዝ ምናምን እንድንበላ ስላልፈለኩኝ ለዛ ነው ስፒናቹን ብዙት የለመድ ነው። እንደዛ ነው ስንሰራ ሁልቀን ሩዙና ንስ አድርገን ስለምንሰራ እንደዛ ነው። ልጆቼ እኔም ሁሉም ቤተሰብ የሚወደው እሳቱን ከዚህ የበለጠ ቀንስ አድርገን እናበስሏለን። ታያቸዋል። አሁን እየበሰለ ነው። ትንሽ ጨው ጨምራለሁ በቂ ነው ብዬ የማስበውን ያክል። ከዛ ቆንጆ በርበሬ አደርጋለሁ እንደዚህ ከዛ ቅድም ያሳይኋችሁን እሸት ነጭ ሽንኩርት እንደዚህ ከትፌ እጨምራለሁ። ነጭ ሽንኩርቱ መብሰል የለበትም የሆነ ልዝዝ ነገር ሲል ነው አሪፍ የሚሆነው። ለዚህ ነው መጨረሻ ላይ የምጨምረው። በጣም ሙክክ ሳይል በጣም ደግሞ ጥሬ ሳይሆን አላደላ የሆነ ከሽ ከሽ የሚል የበሰል አይነት ነገር አያችሁት። በጣም በዘዴ ነው ያበሰልኩት ስፒናቹ እንዳያችሁት ሙትት ሳይል ሳይበስል፣ በጣም ለዛ ነው እንግዲህ ሩዙን መጀመሪያ የጨመርኩት። አለበለዚያ ስፒናቹን መጀመሪያ ጨምሬ ከዛ ሩዙን ባረገው ኖሮ ስፒናቹ አታገኙትም። በእንደዚ በነፍስ የመጨረሻ በቃ ብስል ነው የሚለው። ከዛ እዚህ ጋር ያለውን ሎሚ ጨምራለሁ፣ አንድ ሎሚ። አሁን ትንሽ እንዲደጋተፍ እናደርጋለን። የመጨረሻ ግብአት የቀረኝ ዲሉ ነው። ዲሉን ጨምረን መጨረሻ ላይ ለቃና እናወጣዋለን። አሁን ይበቃዋል። የመጨረሻ ግብአት የቀረውን የነገርኳችሁን ዲሉን እጨምረዋለሁ። እዚህ ውስጥ መብሰል የሚጠበቅበት ሩዙ ብቻ ነው። ሌላ የትኛውም ግብአት በጣም ይብሰ ብለን አያስበላን ብለን የምናስበው ነገር የለምና፣ አሁን ልክ እንደዚህ ዲሉን እንደጨመርኩ እሳቱን አጠፋዋለሁ። አይታችኋል እንዴት እንዳበሰልኩኝ በብልሃት ምንም አይነት ውሃ ሳልጨምር ከስፒናች በሚወጣ ውሃና በሎሚው ነው በቃ የበሰለው። ስለዚህ በዚህ ሁኔታ እንዳለ እሩዛችን በስሎልናል። ቀምሾ አለው ሁሉ ነገር አሪፍ ነው። ጨውን በተመለከተ እሳታችን እናጠፋለን። ዲሉ በዛው በንፋሎቱ ይበስላል። እንዲሁም ደግሞ ቃናውንም ይሰጣል ማለት ነው። ለስፒናች ራይዛችን አሁን ወደ ሳህናችን ላይ እናቀርበዋለን። ቻ እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። አዲስ የሆናችሁ ለቻናሌ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የሰራሁትን ደግሞ ካደነቃችሁ ይህን የመሰለ ስፒናሽ በራይዜን ካደነቃችሁ ላይክ ማድረጋችሁን አትዘንጉ። ላይክ እያደረጋችሁ አበረታታችሁኝ በያላለሁኝ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።